ራመት አካባቢ የቆየ ትልቅ ድርጅት ነው። ተመጣጣኝ ዋጋ ባላቸውና ስታንዳርድ በጠበቁ አፓርትመንት ቤቶች ላይ በነበረን ፍሬያማ ጊዜ አዋርዱን ማሸነፍ ችለናል ማለት ነው። በጣም ደስ ብሎናል። እንደውም አባባል አለን ምድረ ይባሉ አፎርደብል ሀውሲንግ ላይ በአማርኛ ቤትን እንደ ዳቦ ቤትን እንደ ዳቦ ለመሸጥ ነው አላማችን። ስለዚህ ቤትን እንደ ዳቦ የሚለውን ሀሳብ ደግሞ እዚህ በአፎርደብል ሀውሲንግ ማሸነፋችን የምር ያንን ነገር ወደ ሪያሊቲ ወደ ተግባር እያመጣ ነው እንደሆነ የሚያሳየው። ለምሳሌ በ2017 ዓ ም ብቻ ወደ 15 የሚደርሱ የአፓርትመንት ቤትና የንግድ ሱቅ አማራጮችን ማርኬት ማድረግ ችለናል። ከነዛም መካከል ወደ 9 የሚደርሱትን ሽያጮችን አጠናቀን ከ25 እስከ 85 ፕሮግረሳቸውን ማድረስ ችለናል ማለት ነው። ወደ ሀይሌ ጋርመንት አፍሪካን ሲዲሲ ፊት ለፊት ላይ መሀል ፒያሳ ሊስ የገብረማርያም ትምህርት ቤት ቁጥር 1፣ ቁጥር 2፣ ቁጥር 3 አፓርትመንት ቤቶችን እንዲሁም የንግድ ሱቆችን እዛው ደግሞ ፒያሳ ላይ አድዋ ሙዚየም አካባቢ ወደ ሶስት ሳይቶች ቤት የት ነው ያላችሁ ለሚሉን ደንበኞቻችን፣ ብዙ ጊዜ ቴመር ቤት የት ነው ሳይሆን የት ይሁንልህ የሚል ጥያቄ ነው የምንጠይቀው። የት ይሁንልሽ እንላለን። ቢካዝ በጣም ብዙ የተለያየ ሳይቶች አሉን መላ አዲስ አበባ አሁን ያለንበት ሳይት ደግሞ አያታ ቻንቴ ተብሎ የሚጠራው የቴምር ፕሮፐርቲስ አንደኛው ሳይታችን ነው ይህንን ሳይት ከዛሬ አንድ አመት ነበር ግንባታውን የጀመረው በአንድ አመት ውስጥ ብቻ ወደ ዘጠነኛ ወለል ላይ መድረስ ችለናል ያ ማለት በአንድ አመት ጊዜ ውስጥ ለደመኞቻችን ቁልፍ የምናስረክብበት ፕሮጀክታችን ነው ባለ ሶስት መኝታ ቤቶች ና ባለ ሁለት መኝታ ቤቶች አማራጮች አሉ ከከፍተኛ የ25 ፐርሰንት ቅናሾችም ጋር ይዘን መተናል ማለት ነው በተለያዩ ካሬ አማራጮች አሉ እንዲሁም ደግሞ ድርጅታችን ቴምር ፕሮፐርቲስ የ2025 አዋርዱንም እንድናሸንፍ ካደረገ መካከል ተመጣጣኝ ካሬ ሜትር የግንባታ ፍጥነትና ከፍተኛ ዲስካውንቶች ስለሆኑ ስለዚህ ብዙ ደንበኞቻችን ይወዱታል። የቴምር ፕሮፐርቲስ አያት ሳይትን መታችሁ እንድትጎበኙ እኛም ደግሞ እንጋብዛለን። ድርጅታችን ቴምር ፕሮፐርቲስ በዚህ አላቆመም። በቅርቡ ደግሞ ኔክስት ይር ላይ ወደ 15 የሚደርሱ ፕሮጀክቶችን ለማርኬት እናወጣለን። አዳዲስ ሳይቶችን ከነዛ መካከል ያልነካካናቸው ናቸው ቦታዎች ላይ ለምሳሌ ካዛንቺስ፣ ቄራ ላይ፣ ቀሊቲ መሀል፣ መገናኛ ላይ አዳዲስ ሳይቶችን ሳር ቤትንም ጨምረን እናወጣለን። አብዛሃኞቹ የኛ ቤተሰቦች ወይም ደንበኞቻችን እንዲመርጡን ያደረገው ቃላችንን በመጠበቃችንና አፓርትመንት ቤቶቹ ወይም የንግድ ሱቆቹ በጊዜው በመረከባቸው ነው። ዩኒክ የሚያደርገው ብዙ ነገር አለ። የመጀመሪያው ነገር ምንድን ነው? ቤትን እንደ ዳቦ የሚለው ኮንሰፕት ራሱ እስካሁን የተነካ ነው ብዬ አላስብም። ከዛ ጋር ደግሞ ቀጥሎ ሶስት መሰረታዊ ነገሮች ጋር እንሰራለን ሎኬሽን ኳሊቲ እና ዴሊቨሪ ላይ በደንብ ከቃል በዘለ ላይ የእውነትን በተግባር እየሰራንበት ነው የምንገኘው። ይህ ለደንበኞች በጣም ትልቅ ነገር ነው። ስለዚህ ዘርፉ በጣም ትልቅ ይሆናል። ስለዚህ የተለያዩ አካሎች ተሰብስበን በእውነት ይህንን ነገር እንደዚህ አይነት ሪል እስቴት አወርድ እውቅና መስጠት፣ ይህ ለአገሪቷ በጣም ትልቅ ነገር ነው። በጣም ደስ ብሎናል። ትልቅ ክብር ነው።